ወልቃይትና ያለውዴታቸው ወደ ትግራይ የተጠቃለሉ ወረዳዎች ጥያቄ ምላሽ የሚያገኘው ሕወሃት ከስልጣን ሲወገድ ብቻ ነው። አርበኞች ግንቦት 7 የሕወሃት አገዛዝ ካልተወገደ በቀር ላለፉት 25 ዓመታት በሀገራችን የሰፈነው ዘርፈ ብዙ ችግሮች አይወገድም ብሎ ከሚያምንባቸው ምክንያቶች አንዱ ቋንቋንና ባህልን መስፈርት ባደረገ አከላለል ተፋቅሮና ተከባብሮ ይኖር የነበረ ህዝብ መካከል የተዘራው የመከፋፈልና የጠላትነት ስሜት ውሎ አድሮ ህዝባችንን ወደ ከፋይ እርስ በእርስ ጦርነት እንዳይወስዳት ለመከላከልና ሀገራችንንም ከመበታተን አደጋ ለመታደግ ነው። ኢትዮጵያን እንደ ሀገር ህዝቦቿንም በታሪክና በመልክዓ ምድር ብቻ ሳይሆን በባህል፣ በቋንቋና በስነ ልቦና የተቆራኙ መሆናቸውን እውቅና መስጠት ለማይፈልግ ዘረኛው የሕወሃት ቡድን ከትግራይ ውጭ ያለው ለምና በተፈጥሮ ሀብት የበለጸጉ ቦታዎች በሙሉ እንደ ባዕድ ሀብት የሚቆጠሩና የጠላት ይዞታዎች ናቸው። በዚህም እምነቱ የተነሳ የመንግስት ሥልጣን በተቆጣጠረ ማግስት ከትግራይ ጋር የሚዋሰኑ ለምና ድንግል የሆኑ መሬቶችን በከፊል ወይም በሙሉ ወደ ትግራይ ጠቅለሏቸዋል። ከወራት በፊት ጎንደር ውስጥ ለተቀሰቀሰውና ወደ ጎጃም ለተዛመተው ህዝባዊ ቤተኝነት ምክንያት የሆነው የወልቃይት ጠገደ መሬት ላለፉት 25 ዓመታት የትግራይ አካል እንዲሆን የተደረገው በዚህ አይነት ያፈጠጠና ያገጠጠ የጠላትነት ስሜት ነው። ወልቃይት ጠገዴ ጎንደርን ከትግራይ ጋር ብቻ ሳይሆን ከኤርትራና ከሱዳን የሚያዋስን በታሪክ የጎንደር ግዛት አካል መሆኑን በንጉሰ ነገስቱ ዘመን ትግራይን ላመታት ያስተዳደሩት ልዑል ራስ መንገሻ ስዩም በአደባባይ የመሰከሩት እውነታ ነው። ሕወሃት አሁን የአማራ ክልል ብሎ ከሚጠራው የትግራይ አዋሳኝ ቦታዎች መሬት የቀማው ከጎንደር ብቻ አይደለም። በወሎና በአፋር በኩልም እንዲሁ ኮረም፣ ራያ፣ አብርጌሌ፣ ሰሄሎ ጎደሌ ታላክ ሳውኔ ወይም ጊሊስ የተባሉ ወረዳዎች ተጠቃልለው ትግራይ ውስጥ እንዲካለሉ ተደርገዋል። በሕወሃት ያገዛዝ ዘመን ወደ ትግራይ እንዲካለሉ የተደረጉ እነዚህ ከላይ የተጠቀሱ ቦታዎች በሙሉ በተፈጥሮ ለምነታቸው ወይም የተለያዩ የከበሩ ማዕድናትን በከርሰ ምድራቸው በመያዝ የሚታወቁ ናቸው። እነዚህን ለምና ድንግል ቦታዎች ቀምቶ ለዘመናት የኢትዮጵያ ታሪክ ማዕከል የሆነችውን ትግራይ በቆዳ ስፋት ለማሳደግ ሕወሃት ለምን እንደተጣደፈ ለማወቅ ሰፊና ረጅም ጥናት የሚጠይቅ እንቆቅልሽ የለውም። ኢትዮጵያችንን የመግዛት አቅሙ ከተመናመነና ከስልጣን ከተባረረ በሕገ መንግሥቱ ያሰፈረውን የመገንጠል መብት ተጠቅሞ ገና ከበረሃ የትግል ዘመኑ ጀምሮ በራእዩ ያስቀምጣትን ታላቋን የትግራይ ሪፑብሊክ መስርቶ የዘረፈውን ሀብትና ንብረት ለመብላት ዕድል የሚያገኝ ስለሚመስለው ነው። ከትውልድ መንደራቸው ውጭ ያለው ሕዝብና አገር ለማይታያቸው ለነሳ ሞራይ አይነቶቹ እብሪተኞች የታላቋ ትግራይ ምስረታ ጉዳይ ህልም ሳይሆን በተፈለገበት ሰዓት መተግበር የሚቻል በእጅ ያለ እውነት ነው። አርበኞች ግንቦት ሰባት የህዋት መሪዎች የፈለጉትን ሁሉ በጉልበት ህዝብ ላይ መጫን የሚችሉ በሀገራችን ጉዳይ ብቸኛ አድራጊና ፈጣሪ አድርገው ራሳቸውን እንዲመለከቱ ያስቻላቸው የኛ የህዝቦቹ ትዕግሥትና ዝምባይነት ነው ብሎ ያምናል ዛሬ ህዝባን ቢተኝነትን የቀሰቀሰው የወልቃይት ጠገዴ መሬት በጉልበት ተቀምጦ ተወላጆቹ አላመታት ሲፈናቀሉና በሕወሓት ታጋዮችና ታማኝ አገልጋዮች የነዋሪዎች አሰፋፈር ገጽታዋ ሲቀየር ዝም ብለን መመልከታችን ከምን አይነት ችግር ውስጥ እንደከተተን ያልተረዳ የለም። እናም የወልቃይት ሕዝብ ያነሳው የማንነት ጥያቄ አስቸኳይ መፍትሄ እንዲያገኝና ከወሎና ካፋር ያለ ውዴታቸው ወደ ትግራይ እንዲካለሉ የተደረጉ ነዋሪዎች ፍላጎት ምን እንደሆነ እንዲታወቅ ህዝባዊ ወያኔ ሓርነት ትግራይ ወይም በተለምዶ ስሙ የወያኔ አገዛዝ በአስቸኳይ ማብቃት አለበት። አርበኞች ግንቦት ሰባት የወልቃይት ህዝብ እየታገለለት ያለውን ዓላማ ከልብ የሚደግፍ ብቻ ሳይሆን ጥያቄው ምላሽ እንዲያገኝ ባለው አቅሙ ሁሉ ይፋለማል። ንቅናቄያችንን በሚያካሄደው ሁለገብ ትግል አገራችን ውስጥ ፍትህ፣ እኩልነትና ነፃነት የሰፈነበት የዲሞክራሲ ሥርዓት ሲገነባ ኢትዮጵያውያን ሁሉ ሕወሃት ከዘረጋው የዘር ልዩነቶችና ክፍፍሎች በላይ በዜግነታቸው ገዝፈው የሚታዩበት የበለጸገችና አንድነቷ የተከበረ አገር ባለቤት ይሆናሉ ብሎ ያምናል። ድል ለኢትዮጵያ ህዝብ።